አስረን አንድ የትግራይ ተወላጅ የሆኑ ሽማግሌ ሰውዬ ናቸው። እሳቸው ሆነ ቦታ ላይ ብቻ ከወጣቶቹ ጋር ተደባድበው ነበር መሰለኝ። ፍርድ ቤት ሲከሱን የዘር ማጥፋት ወንጀል ፈጽመዋል ብለው ነው የከሰሱ። ለማስረጃነት ያቀረቡት እኚህ ሰውዬ የተደበደቡ ነው። የኒህ ሰውዬ አማካሪ ክንደያ ገብረ ሕይወት የሆኑ ዘንድ ንጉሠ ነገሥቱ ወስነዋል። ለእሳቸው ጌታቸውን ማድረጋቸውን ከገለጹ ከቀናት በኋላ ክንደያን ወደ ብርሃኑ ነጋ መላካቸውን አሳውቀዋል። የቀድሞዎቹን የህወሓት ሰዎች ኢዜማና ብልጽግና ተከፋፈሏቸው አይነት ጨዋታ እንዲነገርም የፈለጉ ይመስላሉ። አንድ መንግስት አማካሪዎችን እንኳን ከሀገር ውስጥ ከውጭም መቅጠሩ እንግዳ ነገር አይደለም። እስከዚህ ዘመን ድረስ የሚሰራበት የአስተዳደር አላባም ነው። ይህ ነባር እውነት ቢሆንም ክንደያ ገብረ ህይወት የብርሃኑ ነጋ ጌታቸው ረዳ የአብይ አማካሪ መሆናቸው ግን አገር አርዕ ዶሬ ሆኗል። የህወሀት ሰዎች ወትሮም ቢሆን እነጌታቸው ብልጽግና ናቸው የሚሰሩትም ለብልጽግና ነው ስንል ነበር ለሚለው ክርክራቸው የቀድሞ ጓዶቻቸውን ሹመት ለእማኝነት እየጠቀሱት ነው። እነጌታቸውና ክንደያ ይህንን ሲከላከሉት አልተደመጡም። የብልጽግና ተሿሚ የሆኑት እንደነ ሌንጮ ባቲ በልጽገው ነው ወይስ እንደነ ቀጀላና በለጠ ሞላ የዕለት ጉርሳቸውን ለማሸነፍ አሊያም እንደ ብርሃኑ ነጋ አንተ ምንም የአንድ ሳንቲም ሁለት ገጽ ብለው የሚታወቅ ነገር የለም። ጥያቄው ግን ይህ ብቻ አይደለም። የዚህ መንግስት ሹመኛ ለመሆን የሚያስፈልገው ነገር ምንድን ነው የሚለው መሰረታዊ ነው። አንድ መንግስት የቀረሰውን ፖሊሲ ለማስፈጸም ሲነሳ ለዚያ ይሰሩልኛል የሚላቸውን ሰዎች ከሰው መሃል መርጦ ማስቀመጡ የነበረ አሰራር ከሆነ የብልጽግና ፖሊሲ ምንድን ነው ብልጽግና? ዮናስ ሲሾም መመዘኛው ምንድን ነው የሚለውን ነጥሎ ማጤን ያስፈልጋል። ባለፉት ሰባት ዓመታት የተረጋገጠውና የታየው የብልጽግናው ፖሊሲ ጦርነት መሆኑ ነው። የአብይ አህመድ የስልጣን ምንጭና ፕሮጀክት ጦርነት፣ ውጊያ፣ የዜጎች እልቂትና ማድሄት መሆኑ፣ ገፈቱን የቀመሱት ኢትዮጵያውያን ብቻ ሳይሆኑ የተባበሩት መንግስታት የጸጥታው ምክር ቤትም 15 ጊዜ ሲመካከር፣ የዓለም ሚዲያ ሲዘግብ፣ የዓለም መሪዎች ሲናገሩትም ተረጋግጧል። እናም አንድ ሰው የዚህ መንግስት ሹመኛ ለመሆን ሲታጭ

ለጦርነት ያለው ፋይዳ እንዴት ያለ ነው መባሉ፣ በሹመቶቹ ውጤት ታይቷል። አንድ ሰው ሲሾም እንደ ዳንኤል ክብረት ምን ያህል የጥላቻ ቃላት ያመነጫል፣ እንደ ብርሃኑ ነጋ በምን ደረጃ የቂም ፖለቲካውን ተጠቅሞ ሊወጋ ይችላል በሚል መመዘኛ ነው የሚል መጥቀስ ይቻላል። ሰው ሲሾምም መስሪያ ቤት ሲቋቋምም ለጦርነት ካለው ፋይዳ አንጻር ተለክቶ ነው። የሰላም ሚኒስቴር የተባለው የጦርነት ተቋም፣ ትምህርት ሚኒስቴር የተሰኘው የውጊያ ማስተባበሪያ ድርጅት ለዕልቂት እንደዋሉት ሁሉ እንደ አዲስ የሚቋቋሙት መንግስት ክፍሎችም ለዚሁ ዓላማ የሚውሉ መሆናቸው ሊያጠራጥር አይችልም። እናም የምስራቅ አፍሪካ አማካሪ የሚል የሥራ ክፍል የተቋቋመላቸው ጌታቸውም ሆኑ በሚኒስትር ደኢታ ማዕረግ ብርሃኑ ነጋን የሚያማክሩት ክንደያ በብልጽግናዎች አለቃ ሲሾሙ የብልጽግናን የጦርነት ፖሊሲ ለመፈጸም ወሰኑ ማለት ይሆናል። እዚህ ጋር ጌታቸውና ክንደያ እስካሁን በይፋ የብልጽግና አባል መሆናቸውን አልገለጹም የሚል ክርክር ቢነሳ ውሃ የሚያነሳ ሊሆን አይችልም። ምክንያቱም የኦህደድ ብልጽግና ዋና የጦርነት ኬሚካል አሊዎች እነ ዳንኤል ክብረት፣ ህዝብን ከምድረገጽና ጥፋ ያሉት እነ ብርሃኑ ነጋ የኤርትራ ወንድሞቻችን ገብተው ታደጉን ሲሉ የሰነበቱት የብልጽግና አባል ሆነው ሳይሆን ልክ እንደ ጌታቸውና ክንደያ የብልጽግና ተሿሚ ሆነው ነው የሚል ትልቅ መዝጊያ አለ። በመሆኑም ጌታቸውና ክንደያ እንደ ዳንኤልና ቀጀላ መርዳሳ ሆኑ እንጂ ሌላ አልሆኑም የሚል መከራከሪያ ያላቸው ሰዎች ብዙ ነጥብ ማስመዝገብ ይችላሉ። እናም ዓለም የመዘገበውንና ያወቀውን የብልጽግና ፖሊሲ ለማገልገል ወሰኑ ማለትም ልክ ይሆናል። ዓለም የሚያውቀው የብልጽግና ፖሊሲ በዓለም አቀፍ መገናኛ ብዙሃን ሲዘገብ ይህንን ይመስላል the

ይህ ጦረኛነት በዓለም የታወቀ እርዳታ የሚጠየቅበት ልመና የሚወጣበት ግብይት የሚካሄድበት የብልጽግና ፖሊሲ ነው። አገዛዙ እንኳን ፖለቲካዊ ግለሰቦችን የሃይማኖት ተቋማትንና ጳጳሳትን እንደ አጋር የሚመለከተው ለጦርነት ካላቸው ጠቀሜታ አንጻር መዝኖ መሆኑ በተደጋጋሚ ታይቷል። ጳጳሳትን ግንባር ድረስ ወስደው ሰይጣን ይሻለናል እያስባሉ ዲያብሎስ አምላኪ ሲያደርጓቸው፣ መነኩሴነን ያሉ ሰዎችን ዋይት ሀውስ ድረስ ልከው ጦርቅ ሰባቂም ሲያደርጓቸው ከከረሙ በኋላ አሁን አሳዳጃቸው ሆነዋል። ጳጳስነን ያሉት ሰዎችም በእግዚአብሔር አምሳል የተፈጠረ የሰው ልጅ የሚረግፍበትን ጦርነት ሲያዋድዱ ኖረው አገልግሎታቸው ሲያበቃ እንዳገለገለ እቃ ተጥለዋል። ግማሾቹም አገር ቤት እንዳይገቡ እየተደረጉ፣ ሌሎቹም ክስ እየተመሰረተባቸው፣ አንዳንዶቹም ወደ እስር ቤት እየተጣሉ ናቸው። ይህ ሁሉ የሆነው ግን ከጦርነት በኋላ ነው። የመንግስት ዋና ፖሊሲ የሆነውን ጦርነት ለማከናወን ባላቸው ፋይዳ ተመዝነው ጥሩ ውጤት ባመጡ በት ዘመን ግን አብረው ዘልቀዋል። አብይ አንድን ሰው ሲሾሙም ሆነ ወዳጅ ሲያደርጉ ህዝቦችን ለማጋጨት ካለው ፋይዳ፣ ጦርነትን ለማቀጣጠል ከሚያበረክተው አስተዋጽኦ፣ እልቂትን ለማብዛት ከሚኖረው ሚና አንጻር መዝነው ለመሆኑ የአብንን መንጋዎች ሲያንጋጉ፣ የኢዜማን አድርባዎች ሲያሰልፉ፣ የኦነግን ግንጣዮች ሲያስገብሩ ተረጋግጧል። የእሳቸውን የጦርነት ፖሊሲ የተቃወመ ሰው ለእስራትና ለስደት እንጂ ለሹመት አይታጭም። ሌላው ቀርቶ ስለ ሰላም የሰበከ አንድም ሰው ጦርነት ይቁም ያለ ምንም አይነት ሰው በመንግስት ሚዲያ እንዳይቀርብ ይደረጋል። በእሳቸው አንደበትም አንድም ቀን በበጎ እንኳን ስሙ ተጠርቶ አይነሳም። ከስደትና ከእስራት የተረፈው እንደ በቴ ኦርጌሳ ይገደላል። ጠቅላይ ሚኒስትሩ ሰውን ሲሾሙ ዋና ፖሊሲያቸው የሆነውን ጦርነት ከመፈጸም አንጻር ያለውን ጠቀሜታ መዝነው ነው የሚለውን አብይ መከራከሪያ ለማስደገፍ ራሳቸውን እማኝ ስናደርግ ከብዙ መሰል ንግግሮቻቸው መካከል አስር ቢሊዮን ዶላር መድቤ እዋጋለሁ የሚለውን ንግግራቸው እናስታውሳለን። በዚያ ንግግራቸው አስር ቢሊዮን ዶላር ያስገድባሉ ያሉት ክልሎችን የሚያገናኝ መንገድ ለመስራት ህዝባዊ አንድነትን ለሚያመጣ የሰላም ፕሮጀክት ወይም የእናቶችና ህጻናትን ሞት ለማስቀረት የሚያስችል ሆስፒታል ለማነጽ አይደለም፣ ሚሊዮኖች ለሚያልቁበት ህዝባዊ ቁርሾ ለሚበዛበት ጦርነት ነው። እጃቸው ላይ የገባላቸው የአገሪቱ በጀት እንዲህ ላለ ጥፋት የሚውል ከሆነ መርጠው የሚሾሙት ሰውም ከዚህ አንጻር የሚታይ ለመሆኑ ጥርጥር የለውም። በብልጽግና ለም ለጦርነት ያሉ አለመንግስታዊ ተቋም አንድም የለም። የውጭ ጉዳይ ሚኒስቴር ከደመቀ መኮንን እስከ ጌዲዮን ጢሞቴዎስ ዘመን ድረስ ያገለ ገለው የብልጽግናን የጦርነት ቆሌ ምሱን ለማቅረብ በመትጋት ነው። በአጭሩ የውጭ ጉዳይ ሚኒስቴር የጠቅላይ ሚኒስትሩ ጦርነቶች የእንግሊዝኛ ክፍል ሆኖ እልቂትን ምክንያታዊ ሲያደርግ በህዝብ ላይ የተፈጸመን ከበባና በህፃናት ላይ የሚተኮስን ድሮን ሲያዋውብ የኖረ የጥፋት መሳሪያ ነው። የአቶ ጌታቸው ረዳ ሹመት በዚህ በውጭ ጉዳይ ዘርፍ ላይ ያተኮረ ለመሆኑ የሹመታቸውን ስያሜ አይቶ መገንዘብ ይቻላል። የምስራቅ አፍሪካ አማካሪ የሚለው መጠሪያ የውጭ ጉዳይ ነክ ስራ እንደተሰጣቸው የሚያሳይ ነው። አብይ የምስራቅ አፍሪካ ሀገራትንም ለጦርነት በመገልገል የሚታወቁ ናቸው። የጎረቤት ሀገራትን ሰራዊት ሰብስበው ህዝባቸውን የሚወጉ መሆናቸውን የኤርትራንና የሶማሊያን ወታደሮች አስገብተው የአድዋንና የሽሬን ገበሬ ሲጨፈጭፉ አሳይተዋል። የሱዳንን ጦር ጠርተው የምዕራብ ጎንደርን ገበሬ ሲያስገድሉትና ሲያፈናቅሉት እንደነበር ዜና ብቻ ሳይሆን ታሪክ መዝግቦላቸዋል። ይህንን ሁሉ ላደረጉላቸው የምስራቅ አፍሪካ ሀገራትም በአደባባይ ምስጋ እናቀርበዋል ጎረቤቶቻችንን ካልያዝን ፈተና ይገጥመናል የሚል ሀሳብ ነበረን። ደሞ አየነው በተግባር ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት፣ ለደቡብ ሱዳን ህዝብና መንግስት ከፍተኛ ምስጋናና ክብር በተከበረው ምክር ቤት ፊት ማቅረብ ፈልጋለሁ። ይህ ሁሉ ምስጋና የምስራቅ አፍሪካ ሀገራት ለጦርነት ፖሊሲያቸው እንደየድርሻቸው አበርክቶ አድርገዋል በሚል ነው። ኬንያ ጦርነቱን ባለመቃወሟና በዝምታ በማለፏ፣ ኤርትራ ሰራዊቷን በማሰለፏ፣ ጅቡቲ ሰዎችን እያሰረች በመስጠቷ፣ ሶማሊያ ጦር በማዋጣቷ፣ ሱዳን ጎንደርን ወስዳ በምላሹ መንገድ በመዝጋቷ ነበር የተመሰገኑት በአገር ውስጥ ሰዎች የሚመዘኑትና የሚሾሙት ለጦርነት ካላቸው ፋይዳ አኳያ ሲሆን ወዳጅ ሀገራት የሚለኩት ደግሞ የጦርነት ፖሊሲን ከማስፈጸም አንጻር ባላቸው ሚና ነው። ጠቅላይ ሚኒስትር አብይ እነዚህን ሀገራት የክፉ ቀን አጋሮች ይሏቸዋል። አቶ ጌታቸው ረዳ አማካሪ የሚሆኑት የአብይ አህመድን የክፉ ቀን አጋሮች በማብዛትና በመንከባከብ ይሆናል ማለት ነው። ለአብይ የክፉ ቀን አጋር ማለት እሳቸው ህዝብ ላይ ጦርነት ሲከፍቱ የሚደግፋቸውና የሚያበረታታቸው ማለት ነው። የኦህደድ ብልጽግና ኢትዮጵያን የሚፈልጋት ዘርፎ ለመክበርና ገድሎ ለመኖር ነው የሚል አንድ የቀድሞ የብልጽግና አባል አንድ ሰው ሲሾምም ሆነ ሲሻር መመዘኛው የእኛን የመግደል ፖሊሲ ይደግፋል ወይስ ይቃወማል በሚል ነው ሲል ይናገራል። እናም የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ይህንን የኦህደድ ብልጽግናን ጦረኛ ፖሊሲ የሚጠቅም ሀሳብ የሚያመነጩና ያንንም ለአለቃቸው የሚያቀርቡ መሆን ይጠበቅባቸዋል ማለት ነው። ይህ ከተጠያቂነት ነፃ ያደርጋል ወይ የሚለውን ጥያቄ ለመመልከት የኢትዮጵያ የደርግ ባለስልጣናትን ዶሴ ከውጭ ደግሞ የናዚ ኃላፊዎችን መዝገብ ገልጠን እንመለከታለን። ከዚያም ጌታቸው በአንድ ወቅት ለኢትዮ ፎረም የተናገሩትን አንድ አስገራሚ ቃል እናስከትላለን። ከዚያ በፊት ግን የብርሃኑ ነጋ አማካሪ የተደረጉት ክንደያ ገብረ ሕይወትስ የትምህርት ሚኒስትሩን የሚያማክሯቸው ምንድን ነው የሚለውን እንመልከት። 1343 ትምህርት ቤቶች በ2016 ዓ.ም አንድም ተማሪ ያለማሳለፋቸው ዩኒቨርስቲ ዲግራቸውን ጨርሰውም የመጀመሪያ ዲግራቸውን ኤግዚት ኤግዛም ከወሰዱት ውስጥ ሀያ ሰባት ፐርሰንት ብቻ ማለፉ። እኔ ማታ ሪፖርቱን ካነበብ በኋላ በዓለም ላይ እንዲህ አይነት ነገር አለ ወይ ብዬ ሰርች ለማድረግ እየሞከርኩ ነበር ሊትሬቸር እና እንዲህ አይነት ነገር የለም። ይህንን የትምህርት ፖሊሲ ይሁነኝ ብሎ የተገበረው ብልጽግና ጉዳዩን የፈጸመው በኢዜማው ብርሃኑ ነጋ በኩል ነው። ተማሪዎች ወደ ዩኒቨርሲቲ እንዳይገቡ ከዩኒቨርሲቲም ተመርቀው እንዳይወጡ ከተመረቁም ስራቸው ውትድርና ብቻ እንዲሆን ወደቁ የተባሉትም ተመረቁ የተባሉትም ከውትድርናና ታጣቂነት ውጭ ስራ እንዳያገኙ የሚያደርገውን ፖሊሲ የተገበረው ብልጽግና ነው። ይህንን በብቃት የፈጸሙት ደግሞ ብርሃኑ ነጋ በወንገር የተባሉት ሚኒስትር ናቸው። ብልጽግናዎች ስልጣን ሲይዙ አምስተኛ ክፍል የነበረ ተማሪ ባለፉት ዓመታት የተለያዩ አገር አቀፍ ቅርንጫፍና ክልል አቀፍ ፈተናዎችን እንዲወስድና እንዲወድቅ ሲደረግ ቆይቶ የተረፈው ዘንድሮ 12ተኛ ክፍል የደረሰውም ይወድቃል ተብሎ ይጠበቃል። በሌላ አገላለጽ የሚጥሉትም ትውልድ በትምህርት ተስፋ እንዲቆርጥ የሚያደርጉትም እነሱ በተገበሩት ፖሊሲ እንጂ ከኢህአዴግ ወይም ከደርግ በወረሱት ፖሊሲ አይደለም። የብልጽግናዎች ፖሊሲ ትምህርት ሚኒስቴር ይጥላል፣ መከላከያ ሚኒስቴር ይመለምላል። ወይም ብርሃኑ ነጋ ይጥላሉ፣ ብርሃኑ እጁ ላይ ያነሳሉ እንደሆነ በግልጽ ተረጋግጧል። አንድ ሰው የብርሃኑ ነጋ አማካሪ ሆኖ ሲሾም ለዚህ ብልጽግና ፖሊሲ ተግባራዊነትና ስኬት ምን ያህል ሚና ይኖረዋል፣ በሚል ተመዝኖ ነው የሚለው ልክ የሚሆነውም በዚሁ ምክንያት ይሆናል። የብልጽግና የትምህርት ፖሊሲ ተማሪዎችና ሕዝብ በትምህርት ተስፋ እንዲቆርጥ ማድረግ፣ ተስፋ ቆርጦም ወታደርና ተዋጊ እንዲሆን በየአቅጣጫው እንዲሰማራ ማድረግ ነው። የዩኒቨርሲቲ ፕሮፌሰሮች በሙያቸው ተስፋተው በተማሩበት ትምህርት ተጸጽተው ለችግርና ችጋር ሲዳረጉ ማሳየት ነው። እነሱን የሚያስተውለው ተማሪም መማር ምን ጥቅም አለው በሚል ስሜት ታጣቂ ሆኖ ሸማቂዎችን ወይም ወታደር ሆኖ መከላከያን እንዲቀላቀል ማድረግ ነው። ይህ በትምህርት ዘርፍ ላይ ያለውን የሰው ኃይል ለጦርነት የመዋል ፖሊሲ ሲሆን ተቋማቱን ደግሞ ለጦርነት ማስፈጸሚያነት ሲያውሏቸው የነበረበትን ሁነት ዘርዘር አርገን እንመልከት። ጅንቃ ዩኒቨርሲቲ ሄጀ መጀመሪያ ማየው ስንት ፐርሰንት አሳለፍክም? ሀያ ምናምን። ምን አሳልፍ ስ ታዲያ ምን እያስተማርክ ነው ትለኛለህ። የትምህርት ቤት ቢዘጋና አዳሪ ትምህርት ቤት ባረገው ሳይሻለኝ አይቀርም ዩኒቨርሲቲ ከሚሆን ነው ምለው። የፌደራል ዩኒቨርሲቲዎች የፌደራሉ መንግስት ሁሉም ድሃ ኢትዮጵያዊ የዋዋጣው ገንዘብ የሚሰሩ ናቸው። ብርሃኑ ነጋ የሚመሯቸውንና እሳቸው የፌዴራል ተቋማት ናቸው የሚሏቸውን ዩኒቨርሲቲዎች የጦር መሳሪያ አድርገዋቸው የሰነበቱበትን አሀዝ ስናገላብጥ ገንዘብ የሚያዋጡ ጦር መሳሪያና ጦር ሰራዊት የሚያከማቸው ሆነው እናገኛቸዋለን። ለአብነት አዲስ አበባ ዩኒቨርሲቲ 69 ሚሊዮን ብር፣ ቦንጋ ዩኒቨርሲቲ 15 ሚሊዮን ብር ጅጅጋ ዩኒቨርሲቲ 3 ሚሊዮን ብር፣ መቱ ዩኒቨርሲቲ 21 ሚሊዮን፣ ወልቂጤ ዩኒቨርሲቲ 25 ሚሊዮን፣ ጅማ ዩኒቨርሲቲ 40 ሚሊዮን፣ ወላይታ ሶዶ 45.5 ሚሊዮን፣ መዳ ወላቡ ዩኒቨርሲቲ 2.8 ሚሊዮን፣ ጋምቤላ ዩኒቨርሲቲ 1.2 ሚሊዮን፣ ሐረማያ ዩኒቨርሲቲ 1.6 ሚሊዮን፣ ዋቸሞ ዩኒቨርሲቲ 21 ሚሊዮን፣ ደብረ ማርቆስ ዩኒቨርሲቲ 2.5 ሚሊዮን፣ አርባ ምንጭ ዩኒቨርሲቲ 10 ሚሊዮን፣ ድሬዳዋ ዩኒቨርሲቲ 1.5 ሚሊዮን፣ ዲላ ዩኒቨርሲቲ 30 ሚሊዮን ለኢትዮጵያውያን መተላለቂያ ያልሆነው ለእርስ በርስ ጦርነቱ ጥሬ ገንዘብ አዋጥተው ጦርነቱን የደገፉ ሲሆን እንስሳትና ቁሳቁስ በማቅረብም ሌሎች ዩኒቨርሲቲዎች ተሳትፈዋል። ይህ ፊልድ ማርሻል ብርሃኑ ጁላ ለሚመሩት ሰራዊት ፊታውራሪ ብርሃኑ ነጋ ከዩኒቨርሲቲዎች ያሰባሰቡት ሀብት ነው ማለት ይቻላል። ጦርነትን የሚያስቀር ውይይትና ድርድርን የሚቀበል ስልጡን ማህበረሰብ መፍጠር የሚጠበቅባቸውና አገር ሰላማዊ የፖለቲካ መፍትሄዎችን እንድትከተል የሚያስችላትን ሳይንሳዊ ሀሳብ ያመነጫሉ በሚል የተገነቡት የኢትዮጵያ ዩኒቨርሲቲዎች ላቦራቶሪ የሚሰሩበትን ገንዘብ ለጦርነት የሚያዋጡ አዳዲስ ዲፓርትመንት ከፍተው ለአገር ልማት የሚሆን ሰው የሚያሰለጥኑበትን ሀብት ለእርስ በርስ ውጊያ ሲያውሉ የሚታዩ ናቸው። በዚህ ልክ ዩኒቨርሲቲዎችን ጭምር የጦርነት ፖሊሲው ማስፈጸሚያ ያደረገን ሚኒስትር ለማማከር መሾም ለዚህ ወንጀል መተባበር ይሆናል። በብልጽግናው ዘመን ዩኒቨርሲቲዎች የገንዘብ መሰብሰቢያ ማዕከላትና የጦር ሰራዊት መመልመያ ተቋማት ብቻ አልነበሩም። ወታደራዊ ኢላማም ሆነው ተደብድበዋል፣ ተዘርፈዋል። የአክሱም ዩኒቨርሲቲ አራት ቢሊዮን የሚደርሱ ውድመት ደርሶበታል። አዲግራት ዩኒቨርሲቲ በተጋባዡ የሻቢያ ጦር ተዘርፏል። መቀሌ፣ ወልዲያና ደሴ ዩኒቨርሲቲዎች በድሮን ተደብድበዋል። የተካሄዱ ትላልቅ ጦርነቶች ኢላማ ካደርጓቸው ተቋማት መካከል ዩኒቨርሲቲዎች ይጠቀሳሉ። የአገሪቱ ከፍተኛ የትምህርት ተቋማት ጦር ሜዳ በመሆን የጦር ስንቅና ሰራዊት ማከማቻ በመሆንና ጦርነትን በገንዘብ በመደገፍ ሲሰለፉ ቆይተዋል። ራሳቸው አቶ ጌታቸው ረዳ በአንድ ወቅት ለሲኤንኤን የተናገሩትን እዚህ ጋር ዋቢ ስናደርግ የደሴ ዩኒቨርሲቲ የሲቪል ተቋም ቢሆንም በአውሮፕ

ክንደያ ገብረ ሕይወት የሚያማክሩት እንዲህ ያለውን ጥፋት የሚያስተባብረውን የብርሃኑ ነጋን ቢሮ ነው። የኢትዮጵያ ትምህርት ተቋማት በጦርነት እንደወድሙ ወይም ጦርነት ማከናወኛ እንደሆኑ ማድረግ የብልጽግናው መንግስት የትምህርት ፖሊሲ ነው። ሰሞኑን ብርሃኑ ነጋ ራሳቸው እንዳመኑት የቀደመው ትውልድና መንግስት የገነቧቸው ከአምስት ሺህ በላይ ትምህርት ቤቶች በብልጽግናው ዘመን ወድመዋል። ይህንን ዓለም አቀፍ ተቋማት ከሰባት ሺህ በላይ ያደርሱታል። ከአስር ሚሊዮን የሚልቅ ተማሪ ደግሞ በዚህ አገዛዝ ጦረኛ ፖሊሲ ምክንያት ከትምህርት ውጭ ሆኗል። መምህራን በጦርነት አልቀዋል። የብልጽግናው መንግስት የእንባ ጠባቂ ተቋም እንዳለው የብርሃኑ ነጋ አማካሪ ክንደያ ገብረ ህይወት ከመጡበት የትግራይ ክልል ብቻ በጦርነት ምክንያት 2146 መምህራንና 1700 ተማሪዎች ህይወታቸው አልፏል። ኢትዮጵያንና ህዝቧን ለስልጣን ካልሆነ በቀር የማይፈልጉትና አብዝተው የሚጠሉት ብርሃኑ ነጋ በተለይም ደግሞ የትግራይን ህዝብ ምርር ብለው እንደሚጠሉ ከዚህ በፊት ከግብፅም ከኤርትራም ወስደው በሚደጉሙት ኢሳት በኩል 95 ሚሊዮን ኢትዮጵያዊ 5 ሚሊዮንን የትግራይን ህዝብ ይጨርስ ብለው መናገር ብቻ አልበቃቸውም። በትምህርት ሚኒስትርነታቸው ዘመን የአገሪቱን የትምህርት ተቋማት ለጦርነት አስተባብረው ካደቀቁ በኋላ የትግራይ ክልል ተማሪዎች ከሁለት ዓመት በፊት ለፈተና ሲቀመጡ ከአገሪቱ ሁሉ የላቀ ውጤትም ሲያመጡ እጅግ ከመበሳጨታቸው የተነሳ ኮሚቴ አቋቁመው ማጣራት ጀምረው እንደነበር አይዘነጋም። በዚህ ልክ ህዝብን የሚጠላ ሚኒስትር ለማማከር የተሾሙት ክንደያ ገብረ ህይወት ስለ ጉዳዩ አስተያየታቸውን እንዲሰጡ ከኢትዮ ፎረም ተጠይቀው ፈቃደኛ አልሆኑም። አንዳንድ አስተያየት ሰጪዎች አቶ ጌታቸውና ክንደያ በጠቅላይ ሚኒስትር አብይ የተሾሙት እንደ ቤትና መኪና ያሉ ጥቅማ ጥቅሞችን ለማግኘት በሚል እንጂ ከመንግስት ጋር ሊሰሩ አይደለም የሚል ምክንያት ሲያቀርቡ ይደመጣሉ። እዚህ ጋር ባይበላስ ቢቀር የሚለው አባባል ብቻውን መልስ ቢሆንም እነሱ በመሩትና እነሱም በተሳተፉበት የአመራር ውድቀት ምክንያት የተቀሰቀሰ ጦርነት ተፈናቅለው ቤት አልባ የሆኑና፣ በላስቲክ ውስጥ የሚኖሩ ሰዎች፣ እነሱን ለማዳን አካላቸውን ያጡና እግር አልባ የሆኑ ወጣቶች ባሉበት አገር ለቤትና ለቪኤት ብሎ የወንጀለኛ መንግስት ሹመኛ ከመሆን መለስ ያለ መንገድ የለም ወይ የሚለው ጥያቄ መሰረታዊ ነው። ለዚህ ጉዳይ ትክክለኛ መልስ የሚሆነው ራሳቸው አቶ ጌታቸው በአንድ ወቅት ለኢትዮ ፎረም የተናገሩት ተረት ሳይሆን አይቀርም። እኔ ዕድሜ ባይሰጠ እንደዚህ ነው ነበር እናቴ የምትላለች። ሰው እስኪጠላ ድረስ እድሜ አይስጠህ። ይህን ከምሰማ እድሜ ባይሰጠ ይመርጥ ነበር። አንድ መንግስት አማካሪዎችን የሚሾመው አንድም የቀረጸውን ፖሊሲ ለማስፈጸም ወይም ፖሊሲ እንዲቀርጹለት ነው። ጠቅላይ ሚኒስትር አብይ የፖሊሲ አማራጭና ለየት ያለ ሀሳብ የሚያቀርቡላቸውን ሰዎች እንደማይፈልጉም እንደማይሰሙም ይልቁንም እንደ ጠላት እንደሚመለከቷቸው የቀድሞና የአሁን አማካሪዎቻቸውን ዋቢ አድርገን ፕሮግራም መስራታችን ይታወሳል። እነዚህ አማካሪዎቻቸው የሚናገሩት የእሳቸውን ሐሳብ ማስተጋባትና ማዋደድ ከአማካሪዎቻቸውም የሚጠበቅ ተግባር ነው። ስለዚህ ጠቅላይ ሚኒስትሩ የሚመከሩት አለኝ የሚሉትን የጦርነት ፖሊሲ ተግባራዊ በሚያደርጉበትና በሚያስተጋቡበት መንገድ ላይ ይሆናል ማለት ነው። አንዳንዶች እነ ጌታቸው ስልጣኑን የተቀበሉት ህወሓትን ለመታገል የሚያስችላቸውን መንገድ ለመፍጠር ነው ሲሉም እየተደመጡ ናቸው። በእርግጥ ህወሓትንስ መታገል የሚገባው ከአብይ ጋር ሆኖ ነውን? ጠቅላይ ሚኒስትሩ ጠላቴና ካንሰር ለሚሉት የትግራይ ህዝብ ያላቸው ፖሊሲስ ተቀይሯልን? ሌላው ቀርቶ ለትግራይ ህዝብ የተመደበን 20 ቢሊዮን ብር አልሰጥም የሚሉበት፣ ወደ ትግራይ ነዳጅ እንዳይገባ የሚከለክሉበት ፖሊሲ ህወሀትና የትግራይን ህዝብ አንድ አድርገው ከፈረጀው ህሊናቸው የሚመነጭ አይደለም ወይ? የትግራይን ህዝብ ቀንደኛ ጠላት የሆኑትን ጠቅላይ ሚኒስትሩን ህወሀት ለመታገል በሚል ሰበብ መቀላቀል ተገቢ ነው ወይ የሚሉት በድጋሚ መሰረታዊ ጥያቄዎች ናቸው። አንድ እውነት ግን አለ። በዘር ማጥፋት በጦር ወንጀልና በሰብአዊነት ላይ በፈጸመው ወንጀል ከተባበሩት መንግስታትና በሌሎች ገለልተኛ ተቋማት የተመዘገበን ይህንን መንግስት ለማገልገል ሹመት የተቀበለ ማንም ሰው ከተጠያቂነት አይድንም። ስልጣኑን የተረከበው ሰኞ ነው ወይስ ማክሰኞ? የስቅለት ዕለት ነው ወይስ የጸሎተ ሐሙስ ዕለት የሚል ጥያቄ አይነሳም። የናዚ ተቃዋሚ የነበረውና በአዶልፍ ሂትለር የውድቀቱ ዜማ ላይ መሾሙ በኑረንበርግ ችሎት ስምንት ዓመት ከመቀጣት እንዳላስመለጠው ሃልማርሻትና ደርግ ሊወድቅ 32 ቀናት ብቻ ሲቀሩት የትምህርት ሚኒስትር ሆነው እንደተሾሙት እንደነ ያየህይራድ ቅጣውና ሌሎች የመንግስቱ ኃይለማርያም የመጨረሻ ተሿሚዎች ሁሉ የየትኛውም ወንጀለኛ አገዛዝ ሹም ከህግ ተጠያቂነት ሊያመልጥ አይችልም። በውጭ ጉዳይ ሚኒስቴር ውስጥ የአቶ ጌታቸው ባልደረባ የነበሩትና በብራስልስ የኢትዮጵያ ዲፕሎማት የነበሩት አቶ መርከብ ነጋሽ ስለዚህ ጉዳይ ለኢትዮ ፎረም ካጋሩት ጽሁፍ የቀነጨ ብንሆን ጥቂት ሀሳብ መቋጫ እናድርገው። አቶ መርከብ እንዲህ ይላሉ። ተጋሩን እንደ ፍየል ጠብሰን እንብላ ከሚል ስርዓት ጋር የሚኖረ ግንኙነት በጦርነትም በሰላምም ወቅት ምን አይነት የሞራል መርህቅ ላይ የተቸከለ መሆን አለበት የሚለውን መጠየቅ አለብን። ህዝባችንን ከሙሉ ጥፋት ለማዳን ብለን የዋጥናቸውና የምንውጣቸው መራራ ሐቆች መኖራቸው የግድ ካለን ሰንብቷል። ነገር ግን በሽንፈት ውስጥም ሆነን የማናልፋቸው መስመሮች፣ የምንሳሳላቸው እሴቶች፣ የምንራብላቸው ክብሮች፣ በማያልቅ ቅዠት ውስጥም ሆነን የምናልማቸው ህልሞች መኖር እንዳለባቸው መሳት በፍጹም አይኖርብንም። የአርብ ስቅለት መብዛቱ አሊያም የሰላሳ ዲናር ስጦታ ትንሣኤን እንድንረሳና እንድንክድ ሊያስገድደን አይገባምና። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። Thank you.